ሎሽን ላሳያት፣ ሎሽን ለምንልቅም እኔ ረዳ እኔ ረዳ። የትኛው ሎሽን ላሳያት? ክሊ ሽን ትበያለሽ አንቺ ኮኪሽን ትበያለሽ እሷ አይለችም። እንደው ኧረ በቃ ይደብራል። ፍቺ በቃ ዜድዬ፣ በማርያም ኧረ ምን አልኳት እኔ ከዛ። እንደዛ ስትል አረጋጋት፣ ዜድ አረጋጋት። አሁን አንቺ አረጋጋትም እዛው፣ እሷ በወሰደችው ቁጥር ወይ ባልወሰደችው ቁጥር ከሷ ጋ ልበል እንደ ጓደኛሽ ናት። አታይ በቃ ዜድዬ፣ ቤታ ጓደኛሽ አትበይኝ። ጓደኛዬ እኔ ኧረ በእሱ አምኖች ቤታ። እኔ ደግሞ መታረቅ አለባችሁ። እኔ ተመቸችኝ። ማሪ እብድ። ስትመችሽ ከአንቺ ጋር አስገቢያት እዛ። ጓደኛሽ አድርጊያት። አንቺም የእኔ ጓደኛ ነሻ ዜድዬ። ኧረ ችግር የለውም ችግር የለውም። እግዚኦ እግዚኦ። ዜድ በእነዚህ በእብዶች ጋር ምናምን እንኳን አልበሽቅም። መብርሃንም አልበሽቅም። ማርያምን ነው የምሻለው። ቤቴ ኪዳነምሕረትን አልበሽቅም። አሁን እኮ ማነው ጥፋተኛ? ሰይ ሰው የምትሉት እናት ማነው? አላየንም እኮ ቪዲዮ ቢታይ እኮ ጥሩ ነበር። ማነው ጥፋተኛ ነው እኮ አሁን? እኮ ማነው ቀድሞ? በቃ እኔ እሱ ጋር ገብተን ምናምን እንትን ስላለች ነው እኔ እንደዛ። ሀቢብ ቴንክ ዩ ሀቢብ። ዜድና ጥፋተኛ ይላል እሷ ናት። ስለ ፀጉር ያለ ሄደችበት ምን

ወንድምሽ እዚህ ጋር አለ አይደል? የሆነ ሶማሌ ልጅ ስለነበረ ነው፣ ቦክሰር ሶማሌ ይልካል። ከዛ ሰሞ ተመሳለጠነ እንዱን ሰካራ ነው የምትለው። ላይክ የሆነ ትግሬ ነው ወንድምሽ፣ እና ትግሬ ወንድምሽ ሰካራ ነው እንዳስባልኩ ታስመስለው። ሆ ገባሽ አይደለ? እንደዚህ አይነት ደሞ ደሜን ነው የሚያፈላኝ። የሆን ልጅ ትግሬ ወንድሞች አናቶቹ አሜሪካ ላይ የሚኖሩት፣ እሷ እንደዚህ ገልብጦ ነበረ እኔን የሚያነሱኝ። አይ ቴል ዩ አይ ቴል ዩ። በቃ ተይ፣ በቃ እሷም እሷም

እንደዛ አታርጊ አልኳት ካለምቦሻ ቀጣላች ግን ካለምቦሻ ቀጣላ ቀጣላ ይችን ጨምርልኝ ነገር የለም ፎር ስርዓት ስርዓት ይኑርሽ ባይኖር ምን አባሽ ታመጫለሽ ምና አባሽ ባንድ ኮንዶም ነው የሚያወጣው ፓፓ ዳይመንድ ሲያወጣ መታችሁ ተናገሩ

አሚ ባልቻልኩኝም ዜድና ፖሪ መሰለኝ። ደሞ ልብሽ ነገር ሰው ነገር አንድ እንዴት ነው? አንጀቴን ብላሽ፣ ያላረግሽውን ነገር አረክሽ ብለውሽታል። እንጀቴን ነው የበላሽ። ጋጭ ጋር ሳለቅስ ነበረ። አልወድም፣ ያላረኩትን ነገር አረክሽ ስባል፣ ያላረኩትን ነገር አረክሽ ስባል። አልዋሻችሁም፣ እኔ ዓለም ላይ በቅሩም የሄድ ሰው። የወላችሁ ዘር መንዘራችሁ፣ የወንዳችሁ ዘር መንዘራችሁ፣ ደምራ ጥቂት ብቻ ነው ያላጣሳት። አባቴ በጣም የወንድ ወንድ ነው። አሁን እሷ አሁን እሷ አንቺም እሷ ምትለው ሰካራም ያለች መስሎ ነው። አንቺ ደግሞ ሶማሌ ነጭ ሎሽን አትቀባም። አሺ ነገር ስለሆነ ነው ነው መረር ነው። አሁን ራሱ ነገር ኦኬ በቃ ዶክተር አቢ ግንባር ሲልግ ነው

አሁን ነው አለ በቶታል ነገር ሩጣ በታይ አይ ላቭ ዩ ጋይስ። አሁን እዚህ ከታች ኮመንት ልፈትላችሁና ለተሰማችሁ ደግሞ ማለት ነው ተሰምቷችሁ ማለት ነው ገመድ ይዛችሁ ታናውቁ እሺ። ብታመጡ ነገር የለም። ሌላዎቹ ደግሞ እዚህ ጋር ማለት ነው ብዙ አትጣፉ፣ እሺ፣ ብዙ አትጣፉ፣ አትጣፉ፣ አትጣፉ። ትግሬ ነኝ ብላችሁ ትግሬ ትግሬ ሰደበሽ ለዚህ ትግራዊት አይልክም። ትግሬዋን እህታችን ሰደበሽ ብለሽ እዚህ ጋር ብትመጪ አንድ ካፍ ትናንትና ትናንትና ባንዳ ቦሌው ሲሰረሙት የነበረው ህዝብሽ ሲገደል